ሄርሜላ ወንድም ስልክ ተላከልኝ። የሄርሜላ ወንድም የሄርሜላ ወንድም ቤተሰብ ቤተሰብ፣ ዛሬ የምነግራችሁ ነገር ሁላችሁንም ያናዳል። ያው ሁሌም እንደተናደድን ነው፣ ምንም ማድረግ አይቻልም። ቤተሰብ፣ ይህን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉ። በጣም የሚገርም ነገር ነው የምነግራችሁ ውዶቼ። ምን መሰላችሁ? እንግዲህ ያው አብርሃም እና ሄርሜላ እንግዲህ ሊዝናኑ ወጥተዋል። ሊዝናኑ የወጡበትም ነገር ያው ሩታ እንድትረሳ ከጭንቅላቱ እንዲያወጣ ልጁን ከጭንቅላቱ እንዲያወጣ አደገኛ አደገኛ መክሮች እንዲመከር ነው እንግዲህ ያው ከሀገር ከእዛው ከእንትን ያወጡት ማለት ነው። እና ቤተሰብ እነሱ የወጡት ሌላ ሀገር እንዳይመስላችሁ ከኢትዮጵያ ውጭ አይደለም የሚወጡት። ከኢትዮጵያ ውጭ ሳይሆን ኢትዮጵያ ውስጥ እዛው መዝናኛ ያለበት ቦታ ከቡታጀራ ወጣ ብሎ ወደ ወደ መዝና በቃ ቦታውን አልነግራችሁም። በራሳችሁ ይንገሩ፣ በራሳቸው በኋላ ይመጣሉ። ሲዋኙ ታያላችሁ፣ ሲዝናኑ ታያላችሁ። በቃ አንጀታችንን ለማቃጠል ነው የተነሳችው ሄርሜላ የምትባለው እንግዲህ። ለማየት አብቃችሁ። አብርሃም ከላይ ራቁት ሆኖ እሷ የመዋኛ ልብስ ለብሳ እየዋኘች ሁሉን ነገር ታያላችሁ። ታያላችሁ ወይ ዛሬ ማታ ይለቀቅላችኋል፣ ወይ ነገ ማታ ይለቀቅላችኋል። እየተዝናኑ እየተጫወቱ እንግዲህ ምንድን ነው የሀሳብ ሁሉ ሄርሜላ፣ ሁሉን ነገር በቃ ጨርሳለች። ሁሉን ነገር ጨርሳለች ከሱ ጋር ለመሆን ማለት ነው። ቤተሰብ እና ውዶቼ፣ እኔ በጣም ያናደደኛው ያው ሩታ ልክ አድርጋለች። እኔ ምንም አይመስለኝም ሩት መቷ። ለሷ ምንም በቃ ይሄ እንደዚህ አይነት ወንድ ማይሆን ወንድ ነግሬያቸዋለሁ። አንድ ወንድ ከአንድ ሴት ሽታ ከለመደ አይሆንም ብያለሁ። እንግዲህ ተዋኝም እንደፈለገችም ታድርገው። ክላስ እንግዲህ የቤተሰብ ሰው ክላስ እንዴት ነው? እንደው እኔ እንጃ ብቻ አላውቅም። ረተው የሰማሁት ነገር በጣም ነው የሚያሳፍረው። በጣም ያናዳል። እንግዲህ ጊዛው የሄደች እሺ ይዛ ከሄደች በኋላ ተዋኝም እንደፈለገችም ትሁንኝ፣ አይመለከተንም። ከዚህ በኋላ ግን በጣም ያናደደኝ ነገር፣ በጣም ያቃጠደኝ ነገር ምንድ ታውቃላችሁ? ለሩታ ለሄርሜላ ወንድም ስልክ ተላከልኝ። ሄርሜላ ወንድም የሄርሜላ ወንድም አለዋለኝ አለኝ። ሄሎ አልኩት። ማን ልበል ሲለኝ፣ አይ እኔ ትግስት እባላለሁ፣ እንደዚህ እንደዚህ እና ለምንድን ነው እህትን ማትይዛት? ምንድን ነው እናትሽ እንዴት ትሆን አንቺ የምን አባሽ እንትን ነሽ? ሙልጭ አርጎ የሰደበኝ ቤተሰብ ሙልጭ አርጎ ጠላታችሁ ድንግጥ ይበል ክውን ያደረገኝ እኔ እዚህ ላይ አላቀርበውም። ለምን? በጣም የሚያስጠላ ስድቦች ነበር ሲሳደብ የነበረው ማለት ነው። እና ይሄን ያህል ነው። ቤተሰቦቿ እንኳን ማለት ነው ምንም አልመሰላቸውም። የሰው ባል ቀምታ ማለት ነው የሰው ባል ቀምታ አብራው ልትንዘላዘል የወጣች ጋለሞታ ሴት ወንድሟ እንኳን ምንም አልመሰለውም። ቤተሰብ ምንም አልመሰለውም። ነገ ተነግረ ደግሞ በፒኪኒ አርጋ ከእሱ ጋር ስትዋኝ ያያታል። ቤተሰቦቿ አያሉ ምንም አይመስላቸውም። የሰው ባል ተይዘው እንደው መዝናኛ ቦታ ይኬዳል? የሰው ባል ተይዘው ዋና ሊዋኝ ይኬዳል? ማንኝ ብላ አስባ ነው። እኔ እኮ ማርያምን፣ ሩታ አሁን በአሁኑ ሰዓት ለነገሩ ሩታ ሁሉ ነገር ወስናለች። እሷ መታረቅም እንደሌለባት ነው አስቦ በቃ ክሷ መስርታ አሁን ደግሞ በቃ ከሀገርም ከዚህ ሲመጡ መቶ ለመቶ ነው የምነግራችሁ። ሄርሜላና አብርሽ ድጋሚ ይሄዳል። ሌላ ሀገር ደግሞ እኔ ባለፈው አሁን ትላንትና በቀደም ነግሪያችሁ ነበራ። ትላንትና ሄዳሉ ብያችሁ ነበራለ። ትላንትና ሰሩ ቪዲዮ ነው ያለ ነግ። አሁን ደግሞ ከዛ ሲመለሱ ወደ ሌላ ሀገር አለ ቪዛ፣ ወደ ሌላ ሀገር ነው የሚሄዱት፣ ወደ ሌላ ሀገር ሊዝናኑ እዛውም ሊቆዩም ይችላሉ። አብርሃም ፕሮሰስ አድርጓል። ከእሷ ጋር ነው የሚሄዱት፣ አብሮ ተያይዞ ነው የሚሄዱት ቤተሰብ ይሄ ሁሉ ነገር እያደረገ እንግዲህ። ሩታ ምንም የምታውቀው ጉዳይ የለም። ይሄን ጉዳይ ደግሞ ሁሉን ነገር ያው ሄርሜላ ነች እያደረገች ያለችው። ልጁንም እንኳን እንዲክድ ራሱ ክደት እንዲፈጽም ሁሉ እያደረገች ነው ያለችው ዲኤንኤ እንዲመረመር ምናምን፣ በቃ ከአንተ ጋር የሆነች እኮ ከሌላ ወንዶች ጋራ ትሄድ ነበረ፣ ከሌላ ወንዶች ጋራ ቪዲዮ ትሰራ ነበረ ምናምን። አብርሃም እኮ ይሄን እኮ ያውቃል። ግን ምንድን ነው እሷ በቃ ሌላ ነገር እንዲያስብ በቃ። ከሩታ ሩታ ከዚህ በኋላ ኔ ሄ እንደሆን አላ እግዚአብሔርን ነው የምላቸው። ሩታ ከዚህ በኋላ በቃ ቱ ብላ አውጥታ ከውስጧ መተው ነው ያለባት፣ ነው የምለው እውነቴን ነው የምናገረው። መተው ነው ያለባት በቃ። አይነፋም አብርሃም ከዚህ በኋላ አይነፋን በጭራሽ። ቤተሰብ እንግዲህ የሩ የሄርሜላ ቤተሰቦች ምንም ነገር አልመሰላቸውም። የሰው ትዳር ፍርሳ መሀል ገብታ እንደፈለገች ስትሆን ምንም አልመሰላቸውም። ወንድሟ ሙልጭ አርጎ ነው የሰደበኝ። ሙልጭ አርጎ የምን አባሽ ሄርሜላ ነው፣ የምን አባሽ እንትን የምታውሪ። እንኳን አደረገችሁ ነው ያለው። ምን ምን አባታችሁ ልታመጡ ነው ያለው። ምን ታመጫለሽ ማንሽ አንቺ ምናምን ያለኝ እንግዲህ። አንዳንዶቻቸው ሳይ ደጋ አደረገች ትላላችሁ አውቃለሁ፣ ግን በጣም ተበሳጭቼ በጣም ነው የተናደኩት። ቤተሰብ ግን ስለተሳደበ ብቻ አላስገባም ብዬ ተውኩት እንጂ በጣም ነው የተበሳጨሁት። ደውዬ ምን ነው እጄን በሰበረው እስከሚል ድረስ ማለት ነው። እና እንደዚህ አይነት ቤተሰብ ላይ የተወለደ ሰው በጣም ችግር ነው። እንግዲህ ምንም እንዲደረግ አይቻልም። እቺ በቃ ወንድ ወንድ የምታጠምድ ሴት ስለሆነች ከዚች ከቆሻሻ ሴት ጋራ እኔ ቤተሰቧን እንኳ እንኳን ማውራት ማልፈልግም ከዚህ በኋላ ማለት ነው። እና ውዶቼ እንግዲህ እግዚአብሔር ለሩታ ብርታቱን ይስጣት ነው የምለው ይህም በፒኪኒና በብራም ከላይ ራቁት ነው ሲዋኙ ማየት ትንሽ ያናዳል። ያው ሩታ መቻል ያለባት የማትፈልጎ ሰው ስለሆነ ምንም እንዳይመስላት ነው የምለው ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ቻ